እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክ ና ሼር ማድረጋችሁን ፈጽሞ እንዳዘነጉ ሁለቸው መረጃዎችን ወድማት የማርስላችሁናል። አብራችሁን ቆዩ። አዲሱ ስፖርቲንግ ዳይሬክተር አንድሪ ቤርታ የማርቲን ዙቢመንዲ ዝውውር እንዲጨርስ መመሪያ ተሰጥቷል። አርሰናል ታዲያ ይህን ተጫዋች ወደ ሰሜን ለንደን ለማምጣት ዋና ዋና የሚባሉ ስራዎችን እየሰራ ይገኛል። ተጫዋቹን የማምጣትም መቶ ፐርሰንት ተስፋ እንዳደረጉ ነው እየተገለጸ የሚገኘው። ከእሱ በተጨማሪ ታዲያ ብሩኖ ጉማሬሽን ከኒውካስትል ለማምጣት ፍላጎት አለው ወደ ሰባ ሚሊዮን ፓውንድ ተጫዋቹን ለማስፈረም እንደሚፈልግ ነው እንግዲህ በርካታ ምንጮች እየገለጹ የሚገኙት። የሊዩስ ስኬሊን ጉዳይ እንመልከት። ሊዩስ ስኬሊ እንግዲህ ለእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት ተዘግቧል። ተጫዋቹ በአርሰናል ቤት እያሳየ በሚገኘው እንግዲህ ድንቅ እንቅስቃሴ ምክንያት ነው ተጫዋቹ ወደ ለእንግሊዝ ብሔራዊ ቡድን ጥሪ ተደረገለት። አሁን ደግሞ እየወጡ ያሉ መረጃዎች ከአርክቴክቶች ና የተለያዩ ዲዛይነሮች ከቀረበላቸው በኋላ አርሰናሎች በየትኛው መንገድ ስታዲየሙ ለማስፋፋት እንደሚችሉ እየተወያዩ ይገኛል ና የፍላይ ሜሬትስ ማሻሻያው እንደሚደረግለት ነው እየተነገረ የሚገኘው አርሰናል በኤሜሬት ስታዲየም እንግዲህ የ2028 የአውሮፓን ዋንጫ ጨዋታዎችን እንዲያስተናግድ ጥያቄ ቢቀርብላቸውም ይህንን ነገር ውድቅ አድርገውታል እንግዲህ ይህ ስታዲየም እድሳት እንደሚደረግለት ነው እንግዲህ በርካታ ምንጮች እየገለጹ የሚገኙት አርቴታ ስለ ሳካ ጉዳት ሲጠየቅ መልሰቷል፣ ሳካ በጥሩ ሁኔታ እያገገመ ነው። ጥሩ መሻሻሎችን እያሳየ ይገኛል። አሁን ላይ ትልልቅ ለውጦችና እድገቶችን እያየንበት ነው። በሚቀጥሉት ጥቂት ሳምንታት ውስጥ የሚፈጠረውን አብረን እናያለን ሲል እንግዲህ በቅርቡ ሳካ እንደሚመለስ አርቴታ አሳውቋል። ሌላኛው መረጃችን እንግዲህ የአስራ ስምንት ዓመቱ ተስፈኛ ማክስ ዶማን ከዋናው ቡድን ጋር እሁድ ከቼልሲ ጋር ለሚደረገው ጨዋታ ለመንበድ እየሰራ ይገኛል። ተጫዋቹ እንግዲህ ድንቅ ብቃትን ማሳየት ችሏል ና ይህ ተጫዋች እንግዲህ ወደ ዋናው ቡድን በቅርቡ እንደሚመጣ ምንጮቹ እየገለጹ ይገኛሉ። ቤልጅየም በመጪው ቀናት ስለምታደርገው የሀገራዊ ጨዋታ ስብስባን ይፋ ስታደርግ ሊሃንድሮ ትሮሳርድ ጥሪ ቀርቦለታል የሚልም መረጃዎች አሉ። ሌላኛው መረጃችን እንግዲህ የገብርኤል ጆስን ጉዳይ እንመልከት ይህ ተጫዋች እንግዲህ በቅርቡ ወደ ስኳዱ እንደሚመለስ ነው የሚወጡ መረጃዎች የሚያሳዩት ቀለል ያሉ ትሬኒንጎችን እየሰራ ይገኛል ና ከጣቀደለት ጊዜ አስቀድሞ ይህ ተጫዋች በቅርብ ጊዜያት ወደ ሜዳ እንደሚመለስ የሚወጡ መረጃዎች ይጠቁማሉ ሌላኛው ተጫዋች እንግዲህ አርሰናል ና ሊቨርፑል የሊዮኑን ዊንግ ለማስፈረም እየሰሩ ይገኛል ማሌክ ፎፋና ይባላል እንግዲህ ጥሩ የሚባል እንቅስቃሴን እያሳየ ይገኛል። ወደ 50 ሚሊዮን ዩሮ እንደተለጠፈበት ነው እየተገለጸ የሚገኘው። አርሰናሎችም ተጫዋቹ ለማስፈረም እንደሚሰሩ የሚወጡ መረጃዎች ይጠቁማሉ። አሁን በዋነኝነት እንግዲህ የምንመለከተው የ ጉማሬሽን ጉዳይ ነው እንግዲህ ተጫዋቹ ወደ አርሰናል የመምጣት እድሉ በጣም እንደሰፋ ነው እየተነገረ የሚገኘው። አርሰናሎች በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳለው ነው እየተገለጸ የሚገኘው። ምንም እንኳን ዙቢሜንዲ ወደ አርሰናል ቢመጣም ብሩኖ ጉማሬሽ ግን ወደ አርሰናል የመምጣት እድሉ ከፍ እንዳለ ነው አሁን የሚወጡ መረጃዎች የሚያመለክቱት። እናንተስ በዚህ ዝውውር ላይ ምን ትላላችሁ? አስተያየታቸውን አስቀምጡ። በአዳዲስ መረጃ እስክንገናኝ ድረስ መልካም ኑሉ ተመኘው ሀቪር